ሁኔታ ልጁን ተቀበለ። ሰላምዬንም በጣም ደስ በሚል አስተያየትና ደስ በሚል ሁኔታ ሰላምዬ፣ ከዚህ በኋላ ልጃችንን አብረን ነው የምናሳድገው ብቻሽን በፍጹም አታሳድጊውም ብሎ ቃል ገባላት። ይህን የሰማችው ወይዘሮ ማርታ እጅጉን ተናደደች፣ እጅጉን ተበሳጨች። አይ ሰላምዬ እስከ ዛሬ አምኜሽ እስከ ዛሬ ልጆቼ እንደ ልጆችሽ አይተሽ አሳድገሽ፣ እንዴት እንደዚህ ታደርግኛለሽ? እንዴት በቁሜ ትቀብርኛለሽ? ያለ ዛሬም ቀብረሽኝ አታቂም ብላ በጣም አዘነችባት። እትዬ እባክሽ፣ አስቤውና አልሚው አይደለም እንደዚህ የተደረገው በቅጽበት ነው ብላ ብትላትም እንኳ አይበቃሽ ሰላምዬ እኔ ምንም ነገር የምለው ነገር የለኝም፣ ምክንያቱም አንቺ እንደበደልሽኝ በፍጹም እኔ ልበድልሽ አልፈልግም፣ እና ልጅሽ በሰላም ይወለድልሽ ብላ አለቻት። አቶ ደረጀ በደስታ ተዋጠ። ይህን የሰማችው ዳጣና እንዲሁም ናታን፣ በቃ ከዚህ በኋላ እዚህ ቤት መኖር እኔ አልፈልግም ብላ ለናታን ነገረችው። ለምን እንደዚ ታያለሽ ዳጣ? አይ በቃ ይሄ ቤት በሚስጥር እና በሚስጥር ብቻ እየተሞላ ነው፣ እና ደግሞ እኔ አራተኛ ሚስጢር ከፋች መሆን አልፈልግም። ከዚህ ቤት በሰላም መሄድ ነው የምፈልገው ብላ አለች። ይህንንም የሰማው ናታን በፍጹም እኔማ ከዚህ በኋላ አንቺን ብቻሽን ልተውሽ አልፈልግም። አንቺ ለእኔ የቱንም ያህል ስሜት ባይኖርሽም ልፈርድብሽ አይገባም። ምክንያቱም የግድ አንቺ የተሰማሽ ስም እኔ የተሰማኝ ስሜት አንቺንም የሚሰማሽ ብዬ አልልሽም ዳጣ። ስለዚህ ከዚህ በኋላ ለአባዬ ሁሉንም ነገር አስረድቸው እኔም ቤት ተከራይቼ እኖራለሁኝ። ከፈለግሽም ደግሞ ደባል ሁነን አብረን እንኖር የሚል ጥያቄ አቀረበላት። ዳጣም ደግሞ እስኪ ላስብበት፣ ምክንያቱም በእርግጥ እኔም ቤት የለኝም፣ ምክንያቱም ቤት የጎዳና ነው እስከዛሬ ራሱ እነ ብሩኬንና እነ ቅድስቴን ካወቅኩ በኋላ የማድረውም የምውለውም እዛ ነበር፣ ያው በስተመጨረሻ እዚህ መጣሁ እንጂ። ምን ነው ሌላ የደበቅሽ ነገር አለሽ እንዴ ናታን? እኔም የማወራህ በጣም ብዙ ነገር አለኝ ነገር ግን አሁን ሳይሆን ወደፊት ነው ብላ እውነቱን ደበቀችው። ናታንም ቢሆን እሺ፣ እውነት ለመናገር አንቺ የሆነ ሚስጥር እንዳለሽ በደንብ አድርጌ አውቃለሁ። አይደለም ስለ ራስሽ ስለ እኔ ራሱ ምን ደግሞ ስላንተ፣ ምን እሱን ታየው፣ እሱን ጊዜ ይፈጀዋል ብለው ሁለቱም ተያይዘው ሻንጣቸውን ይዘው ወጡ። የአቶ ደረጀ ቤት ወናውን ቀረ እና አቶ ደረጀ ሰላምዬን በጣም እየተንከባከባት እና ልዩ ፍቅር እየሰጣት ነው። እሷ ግን በፍጹም ቀልቧል ይረግ አልቻለም። ትሰማኛለህ ደረጀ፣ ትሰማኛለህ ደረጀ፣ እኔ ቤታችሁን በሙሉ እንደዚህ ካበላሾው በኋላ እኔ ከእናንተ ጋር መኖር አልፈልግም፣ እና ልጅህን በሥነ ሥርዓት ተወልደዋለሁ አንተም ታሳድጋለህ። ነገር ግን ትዳርህ እንዲበተን አልፈልግም ብላ አለችው። እኔ ምን ላርግ ታዲያ ወዳና ፈቅዳ ከሄደች እኔ ምን ማድረግ እችላለሁ? እንዲህ ደረጀ፣ ቆይ አንተ ግን አታፍርም? አንተ እኮ ነህ በላዋ ላይ የማገጥግባት እንጂ ማርታ ማለት በጣም ትልቅ ሰውና እንዲሁም ደግሞ ጨዋ ወልዶ ጨዋ ያሳደጋት ትዳሯን አክባሪ ልጆቿን ወዳጅ ናት። አንተ ግን የእውነት እንደዚህ ነህ ማለት ነው ብላ በከባዱ ተጣላችሁ። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ ደህና ነኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። ኤቢ ናታንን እያወራችሁ ባለበት ሰዓት እኔ ልክ ያንተና ኔ የህይወት ታሪክ መጨረሻው ምንድን ነው ግን ማለት አልገባኝም። ብቻ ሌላ ነገር እያሰብሽ ባልሆነ። ማለት ሌላ ነገር ስትል እኔ ምን አውቃለሽ? ኤቢ የአንቺ ነገር እኮ እጅጉን ገራሚና ድንቅ ነገር ነው። ለማንኛውም የሚሆን ይህ እኔ መሄድ አለብኝ። ወዴት ነው የምትሄደው? ነገርኩሽ። በቃ እኔ ከዚህ ቤት ለቅቄ እሄዳለሁ። እንዴ፣ ለምንድን? እንግዲህ አባትሽም ሰላምን ካስረገዘ እናትሽም ደግሞ እንደዚህ ሆና ልቧ ተሰብሮ ማየት አልፈልግም። የራሴን ህይወት ራሴ ማስተካከል ይሻለኛል ብሎ አላት። ኤቢ ሰላምን ለመመረዝ መድኃኒት ገዛች። እሷማ እናቴ ላይ እንደዚህ ተጫውታባት፣ እንደዚህ አሰቃይታትና አስለቅሳት አባቴንም ሳይቀር አማላ አልጋ ውስጥ ካስገባችሁ በኋላ ሀብትና ንብረቱ ለመውረስ ነው እንጂ የእውነት አባቴን ወደውና አፍቅረው አይደለም። እናም እገልሻለሁ እያለች ዛተችባት። አቶ ደረጀ ስነ ስርዓት ያዥ፣ ኤቢ ምንም ቢሆን ነገ የሚወለደው ወንድምሽ ወይም ደግሞ እህትሽ ልትሆን ትችላለች ብሎ ሲላት፣ አባዬ አንተም ብትሆን አርፈ ብትቀመጥ ይሻልሃል። ከዚህ በኋላ ማናችሁንም እንኳ አልምርም። በእናንተ ምክንያት እናቴ ከስራ ቀርታ እቤት እምባ ደም ስታለቅስ ነው የምትለው፣ ብላ ልክ ልኩ ነገረችው። ዳጣ ዳጣ ሰላምዬን በትህትና ተሰናበተቻት። ስለተፈጠረብሽና ስለሆነው ነገር የእውነት ከልብሽ ይሁን ወይስ ደግሞ ዝም ብለሽ እያስመሰልሽ ይሁን አላውቅም። ምክንያቱም የምለውም የምናገረው ነገር በጣም ጠፍቶብኛል። ስለዚህ ሰላምዬ እኔ ከዚህ ቤት ለወጣ ነው መበጥበጥና ሰላምን መንሳት አልፈልግም። እንዴ ዳጣ፣ ታዲያ አንቺ ምን አደረግሽ? ማለቴ መኮነንም ካለብን እኛ እንጂ አንቺ እኮ አይደለሽም፣ ስለዚህ ለምን ትሄጃለሽ? ብላ ብትላትም እንኳ አይ ይበቃል፣ ሰላምዬ መሄድ የነበረብኝ አሁን ሳይሆን እስከ ዛሬ ነበረም፣ ነገር ግን እሱም ሊሆንልኝ አልቻለም። አሁን ግን የግድ መሄድ አለብኝ ብላ ተሰናባብታቸው መንገዷን ቀጠለች። ወይዘሮ ማርታ ወይዘሮ ማርታ እባክ ደረጀ፣ አሁን ፍርሚያውን ልቀድልኝ ትችላለህ ብላ ስትለው፣ በፍጹም አላደርገውም ማርቴ፣ እኔ እኳ አንቺን እወድሻለሁ አፈቅርሻለሁኝ ብሎ ግግም አለ። ትሰማኛለህ? ለእኔ ስሜት ቢኖርህና የእውነትም ያቺ ልጅ ሆነን የከነፍክላት ሚስትህ እሷንማ ቢሆን በፍጹም ሰላም ላይ ይህንን ነገር አታደርግም ነበር። ሰላም አንገቷን የደፋች ጨዋ ልጅ ናት። ዛሬ እንደዚህ ስላደረገችኝ እሷ ላይ በፍጹም ምንም ነገር ልናገራትም ሆነ ምንም ነገር ላደርጋት አልፈልግም። አንተ ግን በጣም አረመኔ እና ጨካኝ ነህ። ዛሬ ሰላምን እንደዚህ ያደረግ ምን ነገ ሌላ ነገር እንደማይፈጠር በምን ላውቅ እችላለሁኝ? አሁን ትፈርማለህ ወይስ አትፈርምም? ስትለው በፍጹም አላደርገውም ብሎ ጥሎ ወጣ። ቆይ ምን አባቴ ነው የማደርገው? ይህንን ሰውዬ እንዴትስ ነው የምፋታው? እያለች ብቻዋን ማሰብ ጀመረች። ውሃ ውሃ ዳጣና እንዲሁም ናታን ከቤት ስለወጡ ብቻዋን ልታብድ ደርሳለች። እና ከምጥንጋ እያወሩ ባሉበት ሰዓት ለምንድን ነው ግን ከቤት የሄዱት ብላ ስጠይቃት አላውቅም፣ ምናልባትም ለብቻቸው መኖር ፈልገው ሊሆን ይችላል። እንዴ ምን ማለት ነው? ምንም ሳይሆኑ ከኖሮበት ቤት ይወጣሉ ብለች ነው እንዴ እባክሽ ምጥንተይኝ እኔ አሁን በጣም ተጨናንቅ ያለው በዛ ላይ ምግብም አልበላሁም ቤት ውስጥ ደግሞ እማዬም ብቻዋን ታለቅሳለች ሰላምም እንደዛው ኤቪም ደግሞ በጣም ሀይለኛ ሆናለች እና የማደርገውን ነገር አላውቅም ወደ ዳጣ ደውይልኝ ብላ ምጥን ወደ ዳጣ ደወለችላት ውሃና ዳጣ በንባ እየተራጩ በስልክ ማውራትን ጀመሩ ከዛ ለምንድን ነው የሄድሽው? ለምንድን ነው የማትመጪው? ብላ ብዙ ጥያቄ ስጠይቃት እባክሽው ሀዬ በጣም እንደምወድሽ እና እንደማከብርሽ ታውቂያለሽ አይደል? አው ነገር ግን ወደዛ ቤት በፍጹም መምጣት አልፈልግም ብላ ድርቅ ብላ ተናገረች። ወይዘሮ ማርታ ወይዘሮ ማርታ ዳጣን ፍለጋ ላይ ሆነች። ምክንያቱም ይሄ ነገርማ የእውነትም ሰላምዬ። የደረጀ ላይ ካረገዘች ምናልባትም ኤቢኮ እንዳለችው ዳጣም የሆነ ትክክለኛ እውነትና ትክክለኛ ማንነት ይኖራት ይሆናል። ስለዚህ ከዚህ በኋላ ባሌን በፍጹም ላምነው አልችልም፣ የግድ ማገኘት አለብኝ ብላ እንደምንም ብላ እያፈላለገች ባለበት ሰዓት አገኘቻት። ከዛ እያንዳንዱ መስቀለኛ ጥያቄ ስትጠይቃት፣ ኧረ በፍጹም ምንም ነገር የለም እኔና ማለቴ ጋሻ የሚያገናኝን ነገር የለም። እውነትሽ ነው ልመንሽ? አዎ እመኝኝ፣ በፍጹም ምንም ነገር አልተፈጠረም ብላ አለች። በሌላ በኩል ሰላምዬ እንደዛ ደብሯትና እንደዛ አዝና፣ ናታን ምን ሆነች ነው ሰላምዬ? እኔ እኮ አንቺን ከጥንትም ከጧትም በደንብ አድርጌ ነው ማውቅሽ። እንዴት ነው የምታውቀኝ? ማለቴ ስታዝኔ፣ ስታታክዥ፣ ደስ ሲልሽ፣ ነገሮችን ደግሞ በውስጥሽ ስትይዥ በደንብ አድርግ ያውቃለሁ የተፈጠረውን ነገሪኝ። ደግሞ ቤቱን እኔ ራሴ አጸደዋለሁ ብሎ ሲላት፣ ባከናታን እንደዚህ እንድታስብልኛ እንድትቆረቆርልኛ አልፈልግም። እንዴ ምን ችግር አለው ታናሹ እንድምሽ ማለት አይደለም እንዴ? እጭ በቃናታን ተወኝ ብላው ሄደች። እንዴ ሰላምዬማ ዛሬ የሆነችው ነገር አላት። በወትሮዋ እንደዚህ አልሆነችም እንዴ፣ በጣም እኮ ተቀያይዳለች ብሎ ዝም አለ። ኤቢ ናታንዬ እያለች እየተቆላች መጣች። ና እንዴና፣ ደህና ነኝ እኔ እምልሽ ዳጣን አይተሻታል እንዴ ብሎ ሲላት፣ እንዴ ስታየኝ የዳጣ ጠባቂ ይመስልሃለሁ እንዴ? እኔ ምን አውቃለሁ። ቆይ ታዲያ ለምንድን ነው እንደዚህ የምትሆኙ? ማለት ተረጋጊና አውሪኝ እባክህ። ዛሬ የተፈጠረውን ነገር ብነግርህ ጉድ ትላለህ። ምን ተፈጠረ? እኔ አላቅም። ብቻ ግን ይች ሰላምና እች ዳጣ የማያመጡት ነገር የለ። ቆይ ደግሞ ዳጣንና ሰላምን ምን አገናኛቸው? ምን አውቃለሁ ብለህ ነው? ምናልባትም እኮ ዳጣ ነገ ጧት መታ ወይ የማየ ልጅ ነኝ ወይም ያባየ ልጅ ነኝ ልትል ትችላለች። ምን? ስለምንድን ነው የምታወሪው? ያልተፈጠረ ነገር ዝም ብለሽ ታወሪያለሽ እንዴ? እንግዲህ ሰላም ነፍሰ ጡር ነች። ደነገጠ ናታን። ምን እያልሽ ነው? እየቀለድሽ ነው? አይ ደግሞ በዛ ላይ እዚህ ቤት ውስጥ ነው ያረገዘችው። ከዚህ ቤትም ሰው ውስጥ ነው። ምን አንቺ ብቻ አብደሻል። አንቺ እኮ አባት ሽንቴ ይሆናል ምን አውቃለሁ፣ ወይ አባቴ ወይም ደግሞ ና ምን እንዳትጨርሹ ብቻ እኔን እና እሷን ጠርጥረሽም ባልሆነ ምን አውቃለሁ። ሁሌ ከአንተ ክፍል አትወጣም፣ በዛ ላይ ስላንተ ነገር ስጠይቃት ሁሌ መልካምነትህን እንጂ መጥፎነትህን አውርታት እና ምን ላድርግ እንዴ! ብላ መገላመጧን ስታበዛ፣ በይ በይ በይ ተረጋጊሽ። አሁን እንዳልተፈጠረ እና ምንም እንዳልሰማሁ አድርጌ ይሄንን ነገር አልፈዋለሁኝ። ሽ አሁን ውጭልኝ ብሎ ካስወጣት በኋላ ወደ ዳጣ ጋ ደወለ። ዳጣ የተፈጠረውን ነገር ብትሰሚ ጉድት ያለሽ። ምን ተፈጠረ? ያ ቤት እኮ ጉዳይ አልቀውም። ደግሞ ውሃ ምን አደረገች? ብቻ ይችልኝ ዛሬማ አገላታለሁ? በእጄ ስበብ ነው የምትሆነው ስትል ሲል ስትል፣ እረ ተረጋጊ ዳጣ። እኔ አልኩሽ ስለ ሰላም እና ስለ አንድ ሰው ደግሞ። የአንድ ሰው ማን ነው አላውቅም፣ ሰላምዬ ግን ተደፍራ ይመስለኛል ይህንን ልጅ አረገዘችው እንጂ ወዳ እና ፈቅዳ አይደለም። ምክንያቱም እሷ እኮ ከወራት በፊት ላገባ ነው፣ ትዳር ልይዝ ነው እያለች ብላ ነበረ። ከዛ በኋላ በቅጽበት ከዚህ ከቤት መውጣት አልፈልግም አለች። ድጋሜ ደግሞ አንቺ መጣሽ፣ አንቺ ከመጣሽ በኋላ ደስተኛ እየሆነች ባለበት ሰዓት።